ወይ ላይ በየቀኑ የአንዳንድ ጂቢ ዳታ የማገኝበት ወይ ለሰላሳ ቀን ሰላሳ ጂቢ የማገኝበትን አንድ ቁጥር ልጠቁማቸው። እንደምታዩት ወደ ስልካችን መደወያ እንሄዳለን። ከዛ ዚያች ጋር ኮከብ አንድ ዜሮ አንድ ኮከብንና ሰላሳ ሰላሳ ከዛም እንደውላለን። እንደምትውእንደምታዩት 30 ጂቢ ይላል። ይላችሁ 30 ጂቢ በየቀኑ አንድ ጂቢ ነው። ሰባ አምስት ሎካል ሚኒት አለው በአምሳ ድርሃም ነው ማለት ነው። ሌላኛው ደግሞ ሁለት ቁጥርን ተጭኝ ደግሞ በዚሁ ላሳያችሁ። ሁለት ቁጥርን እንደምታወት ጌት ዋን ጂቢ ሎካል ዳታ ኤቭሪ ዴይ 30 ጂቢ ይላል። ለ30 ቀን የሚቆይ ነው በአርባ አምስት ድርሃም በየወሩ በአርባ አምስት ድርሃም እንደዚህ አይነት ዳታ ማግኘት ትችላላችሁ። አምሳ ድርሃም ደግሞ ከፈለጋችሁ ሰባ አምስት ወይ የሰባ አምስት ደቂቃ ነጻ ኮል ማግኘት ትችላላችሁ። ይህ ቪዲዮ ከጠቀማችሁ ላይክ እና ፎሎ ማድረጋችሁን